በኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ ከሚዘጋጁ ሻምፒዮናቸው አንዱ የሆነው አስራ ሶስተኛው ከሀያ አመት በታችና አራተኛው ከአስራ ስምንት አመት በታች የኢትዮጵያ አትሌቲክስ ሻምፒዮና በድሬዳዋ ከተማ መካሄድ ጀምሯል። በሻምፒዮናው ከክልሎችና ከአዲስ አበባና ና ድሬዳዋ አስተዳደር እንዲሁም ከክልሎችና ከተቋማት የተወከሉ ከአንድ ሺ አንድ መቶ ዘጠና በላይ አትሌቶች በሁለቱም ጾታዎች እየተካፈሉ ይገኛሉ። ከሜዳ ተግባራት በተጨማሪ ከአንድ መቶ ሜትር እስከ አስር ሺ ሜትር ውድድሮች የሚካሄዱ ሲሆን የውድድሩ ዓላማም ተተኪ ስፖርተኞች ብቃታቸውን የሚያሳዩበትን መድረክ ሀገራት ለመፍጠር እና በአህጉራዊ ሻምፒዮና ላይ ኢትዮጵያ ወክለው የሚሳተፉ አትሌቶችን ለመምረጥ ስለመሆኑ ተገልጿል። ይሄ ያው አመታዊ ውድድር ነው እንደተባለው፣ ከኢትዮጵያን አትሌቶች በሙሉ ተሰባስበው የሚገናኙበት ውድድር ይሄ ነው። ፋይዳው በጣም ትልቅ ነው። አትሌቶቻው ክልል ሁሉም ጓግቶ የሚጠብቁበት ውድድር ነው። ዘንድሮ የአፍሪካ ነው ውድድር ያለው፣ ለሚቀጥለው ደግሞ የአለም ውድድር አለ። ልክ እንደዚሁ በየአመቱ የሚደረግ ውድድር ነው እና ፋይዳው በጣም ትልቅ ነው። ውድድሩ እንዳያችሁት ሞቅ ደመቅ ብሎ ተጀምሯል። ተተኪዎች ከዚህ ነው የሚወጡት፣ ከዚህ ነው የሚወጡት። እነሱም ያው ክልሎችም ክለቦችም ከተማ አስተዳደሮችም በደንብ ተዘጋጅተው ለዚህ ውድድር መጥተዋል። ጥሩ ውድድር እየተደረገ ነው። ጥሩ አትሌቶች ይገኛሉ ብለን ተስፋ እናደርጋለን። የተለያዩ የማጣሪያና የፍጻሜ ውድድሮች እየተካሄዱበት በሚገኘው የኢትዮጵያ ከ20 ዓመት በታች እና ከ18 ዓመት በታች የአትሌቲክስ ሻምፒዮና ላይ እየተሳተፉ የሚገኙ አትሌቶች ግን ከእድሜ ተገቢነት ጋር ተያይዞ ከተመልካችም እንዲሁም ከተሳታፊ አትሌቶች አሁንም ጥያቄ በመነሳት ላይ ይገኛል። በየአመቱ የሚነሳውን የእድሜ ተገቢነት ጉዳይን ለመፍታት ከተሳታፊ ክልሎችና ክለቦች ጋር ይዟል ከውድድሩ አስቀድሞ መሰራቱንና ከከዚህ በፊቱ የተሻለ ቢሆንም ሙሉ ለሙሉ ችግሩ ተቀርፏል ለማለት ግን እንደማይቻልም ተጠቁሟል። ያው እድሜ ጋር ተያይዞ ተንከባሎ እዚህ የደረሰ ጉዳይ ነው፣ ዛሬ የተጀመረ አይደለም። ዞሮ ዞሮ የእድሜ ጉዳይ በጣም አስቸጋሪ የሆነበት ወቅት ላይ ነው የምንገኘው። ከዚህ በፊትም እንደ ኢትዮጵያ አትሌቲክስ ፌዴሬሽን የእድሜ ማጣራትን በተገቢው ሁኔታ የተለያዩ እርምጃዎችን ስወስድ ቆይቷል። አሁንም በተመሳሳይ በዚህ ውድድር ላይ ከቅድመ ዝግጅት ጀምሮ አትሌቶች ባሉበት ቦታ ላይ እድሜ ማጣራት ተደርጎ እንዲመጡ መመራ ለማዘጋጀት በዛ አግባብ እዛው ጨርሶ የመጡ ክልሎች፣ ከተማ አስተዳደሮች፣ ክለቦች አሉ። ነገር ግን እዚህም መጥቶ ዶክተሮች ትላንትና እስከ ምሽቱ አራት ሰዓት ክትል ሲያደረጉና የማጣራቱን ስራ ሂደቱን ሲሰሩበት ነበረ። ግን እንደምታየው አሁንም ፊዚካሊ ስታያቸው ህሊና የማያምን አትሌቶች አልፎ አልፎ ይታያሉ። እነዚህም እንግዲህ በሐኪም ውሳኔ ውሳኔ የሚያገኙ ይሆናሉ ግን ከበፊቱ በጣም ቀንሷል። ነገር ግን አሁንም ይቀረናል። ስር ነቀል ለውጥ መጥቷል ብዬ እንደ ባለሙያ መናገር አልችልም። ተሳታፊ አትሌቶች ለውድድሩ በአግባቡ መዘጋጀታቸውንና ሀገራቸውን በመወከል ሰንደቅ ዓላማውን ከፍ አድርጎ የማውለብለብ ተስፋ አድርገው በሻምፒዮና ለመሳተፍ መምጣታቸውን ገልጸው የድሬዷ ሙቀት ግን እንደከበዳቸው አስታውቀዋል በሻምፒዮናው የሁለተኛ ቀን ውሎ የተለያዩ የማጣሪያ ውድድሮችና ከ ከሀያ አመት በታች የአስር ሺህ ሜትር የፍጻሜ ውድድርም ተካሂዷል በውድድሩም ይበልጣል ጋሻሁን ከአማራ ማረሚያ አንደኛ ሲወጣ ለሚተሾመ ከሸገር ከተማ ሁለተኛ ፈይሳ ሙሉ ከኢትዮ ኤሌክትሪክ ሶስተኛ በመሆን ውድድራቸውን በማ ጠናቀቅ የሜዳሊያና የገንዘብ ተሸላሚ ሆነዋል። በድሬዳዋ ከተማ እየተካሄደ የሚገኘው አስራ ሶስተኛው የኢትዮጵያ ከሀያ አመት በታችና አራተኛው ከአስራ ስምንት አመት በታች የአትሌቲክስ ሻምፒዮና እስከ ፊታችን እሁድ የሚካሄድ ሲሆን ለአሸናፊዎቹም ሜዳሊያና የማበረታቻ የገንዘብ ሽልማት እየተበረከተላቸው ይገኛል።